አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ ምንም አይነት ብሎ ጋር ሰራ ሁላችሁም ማለት ምግብ እየሰራሁ ክሽን አላያችሁም፣ ይቅርታ በሌላ ነገር ነው የመታወት። እንዴት ናችሁ? በመጀመሪያ ሁላችሁንም አላህ ሱብሓነሁ ወተዓላ ሚስጠን እኔ ከዛሬም ቀን ጁማ ጀምሮ በጣም አሞኝ ነበረ፣ በጣም ከምነግራችሁ በላይ ያው ተኝትም በደግም እያልከው ነበረ። እንግዲ ሰሪያን አልተውኩም፣ እየሰራሁ ነው። ምክንያቱም የአማና ገንዘብ የሰው ረስ እስከተቀበላችሁ ድረስ ውስጣችሁ በጣም እርሻ የላችሁም እና እየሰራሁ ነው። አላኩም፣ ግን ከዛሬም ቀን ከሰአት ነበረ ደሴ እጂ፣ በቃ ራሴን እንደዚህ መቋቋም አልቻልኩም፣ በጣም አመመኝ። መዲና ጋ ነበርን በጣም ከምነግራችሁ በላይ አመመኝ። በቃ ሰውነቴ ተንቀጠቀጠ እና እንደው በቃ ሰው ቶሎ ቤት ወደ ቤት ወደ ቤት ወጣን። ከዛ ከዛ ሰዓት እስከ ዛሬ ዋጁማ ድረስ የሚገርማችሁ ነገር ዛሬ ምግብ እና ከላት የሰራችው እኔ በጣም ነው ማለት ነው። ሽታ በጣም አስጠላኝ። ምግቡ ሽታ ባይ ሽጥ ነፍሴ እንደዛ ሲሆን ማን ይሰራችሁ ማለት ነው። እና የሰው ልጅ ከጤና በላይ ምንም ነገር የለም። እና አላህ ለሁላችንም ጤናችንን ይስጠን። ጤና ከሌለ ምንም ነገር የለም። ምንም ነገር ምንም ቢቀር ለእናንተ ምንም አይመስላችሁ። እና እኔ አንደኛ ሳይነስ አለብኝ። ሳይነስ የተነሷል እንደ ምችም አድርጎ ነበር እንትን ያለኝ እና ምቹን ደግሞ መርፌ ተውቀው ምናምን ወደ ወዳውኑ ይህ ሰውነት እንትን ያለውን ትንሽ አድርጎ የነበረ መርፌው። ከዛ በኋላ ግን ምግብ በቃ የዛሬ ቀን የቀመስኩት ዛሬ ነው የቀመስኩት፣ እንደዚህ በደምብ ማለት እንጀራ መሆኑን አውቄ የቀመስኩት። ማለት በጣም አሁን ከምነግራችሁ በላይ በዛ ላይ ደግሞ ሳይነሴ ሲነሳ እኔ የአፍንጫ አካባቢ ያለ አይደለም? እስኪ መራ አላችሁ። ጀማ ኢትዮጵያ ውስጥ ስትመጡ ትልቁ የምትቸገሩበት ነገር ይሄ ነው። እኔ አሁን አንዳንድ ሰው ዘኔ ቅብጠት ምናምን ይመስላችኋል ስል ቆሻሻ ነገር ከሽተተኝ እዛው ሽተተብኝ ያስመልሰኛል፣ ቋዋት ይለኝ እና መጥፎ ሽታ ደግሞ ሀገራችሁ ላይ ተጠንቅቃችሁ አትዘልቁትም። እና በጣም ከምነግራችሁ በላይ አዛማረጋችሁ ነገር

እርድ ምናምን ጠጥቼ ነበረ የተሻለኝ። እርድ እየጠጣው እንደገና፣ ሴትዮዋ ደግሞ በጣም ቀናተኛ ነበረች። ሐኪም ቤት ለሚሄድ ሰው ወስድሽን ብላ የሌላ የእህቷ ባል ምናምን ተደውሎ መቶ የወሰደኝ የሐኪም ቤት መስቃት ሐኪም ቤት ወሰደኝ። ቆማ ነገር ሆኝና ኢትዮጵያ ከመጣሁን አንድ ጊዜ ነበር እንደዚህ ያመኝ። በቃ የሰውነቴ ሰውነቴ እርትት በቃ መቆጣጠር አትችሁም ሰውነታችሁን በቃ ድክም ከምንቀፍንቀፍ እንደገና ደግሞ ምግብ ሽትት ትት ነው የሚያደርገው። እና ይሄ ለሁለተኛ ጊዜ ያደረገኝ እኔ የምጠላው ነገር በህይወቴ መድኃኒት ነው። መድኃኒት እንዴት ውይ! ልንገራቸውን ባለፈው መርፌ መርፌ ውሽ ያለኛ መርፌ ወጋኝ። መርፌ ከወጋኝ በኋላ ደግሞ መሰጠኝ ሽሩፕ እና ከኔና ሰጠኝ ያን ሽሩፕ እና ከኔና ሲሰጠኝ ከኔናና ሽሩፕ ስወስደው ጨጓራ አለብኝ ጨጓራ ባክቴሪያ እና ያጨጓራው ደግሞ በጣም እና ጨጓራ ያኔ ነካው ጀመረ። ሽሮፑ ሶስት ደም ልብ ይቃጠላል፣ ጭንቅ ይለኛል። ምኑ ነው ለዛ የሚያደርግኝ? ያ ሽሮፑ። ሽሮፑ አንስቼ ጣልክ። እኔ ሽሮፑ ምን ማለት ነው አላደነኝም። ያው ዝም ብዬ ከኔንም ሰጥቶኝ ነበረ። ለቅጥቅጣት ራሴን ያመኝ ስለነበረ ለዛ ሜሽ ስንት ዋጥኩ መሰላችሁ? ሶስት ዋጥኩ ሶስቱን ከሌላ ስወጣው ግን ሙችን ተመለስኩን ማለት ትችላላችሁ። እያስመለሰኝ ማለት ነው። ከሌላው ከሄደ በኋላ እያስመለሰኝ እና እንደ አይነት በሽታ በጣም ከባድ ነው። ወላሂ ነው ምላቸው አሁን ልብስል የሆነ ቆሻሻ ተሸጥፈኝ እንደነገርኳቸው፣ በዛ በቆሻሻ ስበቡ ሆኖ እያስመለሰኛል። የበላሁት ይወጣል። ሽንት ቤት ገብቼ ሽንት ቤት ካልተጸዳማት ሰው ተጠቅሞ ወጥቶ ውሃ ምናምን ቃልምን ካላለብን፣ እኔ የመጀመሪያ ምልኬች ያስመለሰኛል። እና ጨኳያ መሰለኛው ጥሩ ሐኪም ቤት መሄድ ጥሩ ነው። ሐኪሞች ደግሞ ስትሄዱ የከኒና ማለት ነው የሚሰጣችሁ። ወላሂ ከኒና በቃ የሆነ እንደውም ፖርሳ ሆኖ የሚሰጧችሁ ምንድነው ከኒና ነው። ከኒና ደግሞ እኔ በጣም አልወድም። ወላይ በጣም እንደ ከኒና የምጠላው ነገር የለኝም። ዝ ምድር ላይ የምጠላው ነገር ምንድነው ብትሉኝ፣ ከኒና እና መጥፎ ሽታ አልወድም። ወላ መጥፎ ሽታና ከኒና አልወድም። እና አልሀምዱሊላህ ረብል አለሚን ዛሬ ማሚን አላስተራት ነበር ብለን እስከዛ ላይ ካለሁኝ በቤት ከዋልኩ ጁማ አጁማ ድኔ ሞላ እስከዛ ላይ በዴሊስ ሳምንቱ ሙሉ ስሮጥ ነው። ሙሉ እሁድ ነው ቋ አልቀመጥም። እኔ ሰራውን አልሐምዱላ ግን ጁማ አጁማ ሪት ነው ሙሉ ወጣሁኝ። አንድ አለ ፈልጋችሁ ማስተካከላችሁ ነገር ነበሩ እነሱን አስተካከልኩኝ። ከዚህ በኋላ እንግልቻ አደወጣም ላልወጣም ይችላል ማለት እና የሰው ልጅ ዝም ምድር ላይ ማለት ነው ገንዘብ ለማገኘት ይጥራል። ብዙ ነገር ለማገኘት ይጠራል፣ ግን ያ ጀማዕ እናንተ አፍያ ካልሆናችሁ ማለት ነው። ወላይ ምንም ነው። በቃ የሰው ልጅ ዝምድር ላይ እንደ አፍያ አስፈላጊ ነገር የለም። በቃ ልክ እንደ ውሃ የሚያስፈልገው አፍያ ነው። እና አፍያ አለመኖር ምን ያክል ከባድ እንደሆነ ማለት እጠነክራለሁ፣ እነሳለሁ ልና ብድግ ስድፍት ያደርገኛል። ሳምንቱ ሙሉ እንደዚህ ነው ያለፈው እና ስመቀር ማለት ቀላል አላል እና በጣም በጣም ከመነግራችሁ በላይ አሞ የነበረ ያው በድምፅ የምትረዱ ድምፅ እንደሳምታችሁ ዝድ ምኑ ነሽ ነው አሞሽ ነው፣ ሐኪም ቤት ሂጂ፣ እኛ ገንዘብ ከደለሽ እንሰጥሻለን። የአላ አማሪ ልሆን የለም ወላሂ እህቶች፣ የአራ እህቶች ስለእናንተ ወላሂ ቃላት የለኝም። ምንም ቃላት የለኝም። የኔም ድምፅ በመስማት አሁን ድምፅ ደህና ነው ግን እንዴት እንደነበረ ስለማቅ ስላሰሙን በቃ ከኔ ገንዘብ እንደዚህ ያለሽ ከኬ ቤት ይጂ የኔ ወደ እህቶች በጣም አመሰግናችኋል። ታዲያ ግን አላህ ለእናንተ ሚዘንላችሁ በሰላም ለሀገራችሁ በቅታችሁ ከቤተሰቦቻችሁ ጋር በደስታ ኑሮ ያድርጋችሁ። ወላ ይሄን ነው የምለው እንጂ እኔ እህታችሁ በጣም ጠንካራ ጀግና ሴት ነኝ። እንኳን ለራሴ አይደለም ለሌሎች ስጠርፍ ነው ምሎ አልሐምዱሊላህ፣ ረብል ዓለሚን። ወላ ይነው የምላችሁ። በጣም በጣም ከምነግራችሁ በላይ ለኔ እኮ አይደለም ለኔ ለነፍሴ ከማስቡ በላይ ሳስብላቸው ሙሉ ሰዎች አሉ። ጠራጥ ይቀሩ ጀሊሉ አነሷን ወጣላ ለሁላችንም ከሁሉም ከምንም ከማንም በላይ ያው አፊያ ይስጠን ነው ምለው ማለት ነው። እና ከሁሉም በላይ ለሰው ልጅ የሚቀድሙበት አፊያው ነው አፊያው ነው። ምንም አላምናችሁም፣ ወላሂ በእርግጥ ገንዘብ ከሌላ ትታከሙ፣ ግን እየሰራችሁ ነው። ሆኖም ግን ያን ያክል እኔ መቼ ነው ሀብታም መሆኑ፣ ለምን የራሴ ቤት አልኖረኝ፣ ብቻ ወደዛ ምናምን ሰው አሁን ያስባል። ይሄ ህይወት አያሳስብም እያልኳችሁ አይደለም። ግን እኔ እስካለሁ ድረስ አልሀምዱላ እየኖርኩ ነው። የራሴ ቤት ነው እየኖርኩ ነው። ግን እኔ ደግሞ ሳገባ የራሴ ህይወት ሲኖረኝ ወንድ አምጥቼ እዚህ ሁሉ ቤተሰብ ላይ ወንድ አልጨምርም። የማልጨምርበት ምክንያት እኔ በነፃነት ይችን ታክል ኮቹ ብትሆን እዚህ ላይ ነው መኖር ፈልገው እንጂ ባሪም ጨምሬ ቤተሰብ ጋር ተዳልብ መኖር አልፈልግም፣ የማልፈልግበት ማለት ነው። ለምን ነው ይገራጩ? እኔም ባሪም ተከብሮ የሚኖር ወይም ቤተሰቦችም ተከብረው የሚኖሩት ባለው ተከራይቱ፣ ምን አንድ ክፍል ቤት ማንስ ይችላል ነው። በዛ ልክ ነው የማስበው እንጂ ወደፊት ለመክበር ገንዘብ ለማገኘት እንደው ቀምጥሮ ነገር የለኝም። በነገራችን ላይ አንዳንድ እዚህን ስራ ማለት ስሰራ ብዙ ገንዘብ እያገኘልኩ አይደለም፣ ወላሂ ነው የምላችሁ ማለት ነው። ሌትም ከቀን የምፈርድለት ስራዬ ነው። በጣምም የማከብረው እና የምሞትለት ስራዬ ነው። ግን በዚህ ስራ የተዳደርኩበት ነው። ኦልሬዲ እናቴን እያስታመንኩ ነው። የሚያምወልም አለኝ፣ ለእሱ አደርጋለው። ለራሴ የሆነ ነገር አላልኩም፣ እንጂ አቂቃ እየኖርኩበት ነው። ግን ለራሴ ለመክበር ወደፊት ይሄን ነገር ቢኖረኝ ብዬ ማድረግ ብቻ ነገር የለኝም። አረብ ሀገርም ስኖር ለዚህ ለቤት ነበር ያደረግኩት። አልሀምዱሊላህ ረበላለሚም ዘሌሎ ጥራት ይገባው። ውድ የዚህ ነት ቤተሰቦች ክሽኑ የምቀረስላችሁ በነገራችን ላይ ሰልፍ ስቲኬ ስለተሰበረ ክሽኑ ውስጥ ደግሞ የስልክ ማስቀመጫለች እና ስለሚመችን አስቀምጬ መስራት ስለምችል ነው እንጂ ሳሎንም ቁጭ ብሎ መስራት ይቻላል። የፈለጋችሁበት እና የምወዳችሁ የማከብራችሁ በጣም የመሳሳላችሁ በጣም ለእናንተ ክብር ያለኝ እህቶቼ ስደት ላይ ያላችሁ እህቶቼ አላህ ሱብሃነሁ ወተዓላ ከአፊያችሁ። እኔ በጤናዬ ነው። በነገራችን ላይ ከአረብ ሀገር ወደ ኢትዮጵያ ስመጣ ሙሉ ጤናዬን ይዤ ነው። አልሀምዱሊላህ አላበድኩም። ንግግር እንኳ አንዳንድ እዚህ ብዙም ድምፅ ላይ አይሰማም የሚለኝ ሰው ብዙ ነው። እጩክ የመናገር አሁን ነው ትንሽ ለበድ ያለብኝ አልጭሁም። በጣም ደህነኛና የተስተካከልኩት ሰው ነኝ። ያን ጤና ልጆት የመጣት ኢትዮጵያ ስመጣ፣ በዛ ላይ ደግሞ ልክ ከስድስት መቶ ገንዘብ ኑሯችሁ ተደላድላችሁ የራሳችሁ የሚወት ልትኖሩ ስትሉ ብዙ የሚያጋጥማችሁ ነገር አለ። ብዙ ማለት ነው ከምነግራችሁ በላይ።